ሰላም ጤና ስተልኝ እንደምናመሻችሁ፣ የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አሚኮ የሰዓቱን ዜናዎች ይዘን ቀርበናል። የምናስቀድመው አርዕስተ ዜናዎችን ይሆናል። በ158 ሺህ ሄክታር መሬት ላይ የጤፍ ሰብል በኩታ ገጠም እያለማ መሆኑን የምስራቅ ጎጃም ዞን አስተዳደር አስታወቀ። በዞኑ የግብዓት አቅርቦት በበቂ ሁኔታ ለአርሶ አደሮች እንዲሰራጭ በመደረጉ ጥሩ የሰብል ቁመና ማየት ተችሏል ተብሏል። ከፍተኛ የስራ ኃላፊዎች በዞኑ ደጀን ወረዳ ዘመትን ቀበሌ በኩታ ገጠም የለማን የጤፍ ሰብል ቁመናን ተመልክተዋል። መልሰው ቸርነት በዝርዝር ይነግረናል። በምስራቅ ጎጃም ዞን ጤፍ በስፋት ከሚመረትባቸው አካባቢዎች መካከል የደጀን ወረዳ አንደኛው ነው። የደጀን ወረዳ ግብርና ጽሕፈት ቤት ኃላፊ ስለሽ በሊሁን በምርት ዘመኑ ከ36 ሺህ ሄክታር በላይ መሬት በዘር መሸፈኑን ገልጸዋል። ከዚህም ከ1.5 ሚሊዮን ኩንታል በላይ ምርት ይሰበሰባል ተብሎ ይጠበቃል ብለዋል። በሰብል ልማት እንቅስቃሴያችን በዚህ ዓመት አጠቃላይ ከ36 ሺህ ሄክታር በላይ እንሸፍናለን ብለን አቅደን ያው እቅዳችንን የፈጸምንበት ሁኔታ ነው ያለ በአጠቃላይ እንደ ወረዳ አንድ ነጥብ አምስት ሚሊዮን ኩንታል ከምንጠብቀው ውስጥ የጤፍ ሽፋን ሰፊውን ድርሻ ይዛል ማለት ነው። በዘር ከተሸፈነው ማሳ ውስጥ ከ22 ሺ ሄክታር በላይ የሚሆነው በኩታ ገጠም የጤፍ ሰብል መሸፈኑንም ተናግረዋል። ጤፍን አጠቃላይ በ131 በክላስተር ተደራጅቶ 22234 ሄክታሩ መሬት ያው ጠቅላላ ተጠቃሚ የሆኑ 14138 አባወራዎችን ነው የያዘ ሁሉም በክላስተር ነው ጤፍ ሊሸፍን ይቻላል። የደጀን ወረዳ ምክትል ዋና አስተዳዳሪ ዘለቀ ደምሰው ከ62 ሺ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች ማቅረብ ስለመቻሉ አብራርተዋል። በተለይ በወረዳው የጤፍ ሰብል ቁመና በጥሩ ሁኔታ ላይ እንደሚገኝ አመላክተዋል። ዘመትን ቀበሌ ይባላል። ይሄ አንጻራዊ ሰላም ካለባቸው ቀበሌዎች ውስጥ አንዱ ነው። ወደ 62 ሺ የሚሆኑ ዩሪያና ዳፕ ማዳበሪያዎችን ተጠቅሟል። አሰራይተናል ማለት ነው። በዚህ አመት አርሶ አደሩ የሚፈልገውን ግብዓት አግንቶ የሚፈልገውን የምርት መጨመሪያና ቴክኖሎጂዎቹን አግንቶ ይሄንን የመሰለ ጤፍ ያዋ ምርቷል ማለት ይቻላል ማለት ነው። ስለዚህ የምርትና ምርታማነታችን ለማሳደግ እንደ ወረዳ ቆርጠን ነው የምንሰራው። ህዝባችን ከጎናችን እንዲሰለፍና ምርትና ምርታማነት እንዲጨምር የበኩላችንን አስተዋጽኦ እያደረግን እንገኛለን ማለት ነው። የምስራቅ ጎጃም ዞን ምክትል አስተዳዳሪ ዋለ አባተ ከህግ ማስከበር ስራዎች በተጓዳኝ የልማት ስራዎች በትኩረት መከናወናቸውን ገልጸዋል። በዞኑ ከ617 ሺህ ሄክታር በላይ መሬት በልዩ ልዩ ሰብሎች መሸፈኑን የገለጹት ምክትል አስተዳዳሪው ከዚህም ውስጥ ከ185 ሺህ ሄክታር በላይ መሬት የሚሆነውን በጤፍ ሰብል መሸፈን ተችሏል ብለዋል። በአንድ በኩል የህግ ማስከበር ስራው በሌላ በኩል ደግሞ የልማት ስራችንን በተሟላ መንገድ ስናሰራን የከረም ነው እንደ ዞናችን ከ617 ሺህ ሄክታር መሬት በልዩ ልዩ ሰብሎች እንዲሸፈን ማድረግ ተችሏል። ከዚህ ውስጥ እንግዲህ ከ185 ሺህ ሄክታር መሬት በላይ በጤፍ እንዲሸፈን ለማድረግ ተሞክሯል። ከ158 ሺህ ሄክታር መሬት በላይ የሚሆነውን በክላስተር እንዲሸፈን ለማድረግ ተሞክሯል። በዞኑ የግብአት አቅርቦትና ምርጥ ዘር በበቂ ሁኔታ ለአርሶ አደሮች እንዲሰራጭ መደረጉ ጥሩ የሰብል ቁመና ማየት እንዲቻል አድርጓል ብለዋል ምክትል አስተዳዳሪው። አርሶ አደሩ የእርሻ ድግግሞሹን በተገቢው መንገድ እንዲሰራ በማድረግ በኩል የተሟላ ምርጥ ዘር እንዲጠቀም ከማድረግ አኳያ ማዳበሪያ በምክር ሐሳቡ መሰረት አርሶ አደራችን እንዲጠቀም በመደረጉ ምክንያት የሰብል ቁመናው በተሻለ መንገድ ላይ ነው ያለ። ከፍተኛ የስራ ኃላፊዎችና የሀገር መከላከያ ሰራዊት መሪዎች በደጀን ወረዳ በዘመትን ቀበሌ በኩታ ገጠም የለማን የጤፍ ሰብል ቁመናን ተመልክተዋል።